ሰላም ነው የምንፈልገው። ብቻቸው ነው ይሙት፣ ሲጨቃጨቁ ማለት ዋና ውስኩ አሁን አሰን ዛሬ የሚለውን አልሰማችሁም? አንዱ የሚያወራው ሌላ ነው። እንዴት ነው የሚታረቁት? እንደዚህ የሆናችሁ ምናምን እያለ እኔ እመኝኝ እመኝኝ፣ የምሬ ነው እህቴ እመኝኝ። እነሱ ታርከው ቀመጡ፣ የእኛ እዚህ ጋር መባላት መንፈጫፈጭ ወደ አንድ ይመልሰናል። ሃይሚንም ወደ ብሩኬን ስለምትወዱ ይመለሳል ሁለቱንም ምንወድ ደግሞ የሆነን ማንም እንቀጥላለን። ማንም እኮ አዎ። ይኸውላችሁ እኔ ደግሞ አሁን ደግሞ እንትን ያለኝ ምን መሰላችሁ? እነሱ እንዲታረቁ ደግሞ ሀይሚም ወደዛ መሄድ የለባትም። ከሱ እነሱ ጋር መስራት የለባትም። አሁን እነሱ ሁለቱ መውጣት አለባቸው። ገባችሁ? መውጣት ሳይሆን አሁን ፈራች። ገባሽ? ሴት አይደለች? አሰበችለት። ድንገት ይሄ የሆነ ነገር ከተፈጠረ ብሩኬ ይታሰራል። ቪዲዮ አለ። ያስፈራራ ይሆናል። ገባሽ አይታወቅም ሰው የሚመጣበት ተንኮድ ሰፊ ነው። ረዘም ያለ ነው ሰው ለማልመድ እኮ እሱም እውነት ነው። እሱም ደግሞ እሷ ሄደች እንጂ እኮ ማለት ነው። የውላችሁ በዛሬ ንግግሩን እራሱ እኮ እኔ ማለት እኔ ፈራሁ። ታውቃላችሁ ንግግሩን ጥሩ አይደለም እሱም ማ እሱ እነ እንትና ስላሉ ልጁ እኮ ነው ልጁ ሲያወራ፣ ለአንቺ ብዬ ነው ደግሞ የሆነ ነገር ብዬ ነው ያለች። ማሄድ አለች አታስቢ። የእህትና ጥያያዩባት እውነት፣ ልመርቃችሁ እንደማይ አይነት እህት ጓደኛ ይስጣችሁ እውነት፣ ከልብ ነው። እግዚአብሔርን መልካም ሴት ውብ ሴት መልክ አይደለም ለሰው፣ ልቡ ነው። ቆንጆ ልብ ደግሞ የትም አይገኝም። ዛሬም እኮ ይታረቃሉ ስትል ነበረ ይታረቃሉ፣ እነሱ እናንተ ናችሁ እንጂ ምናምን እያለ ለማስታረቅ እኮ ረጅም መንገድ ያስፈልጋል። እንዲህ አባቶቻችንን አታይም? እንዲከኝ አባቶች የሆነ ሰው ሲጣላ እኮ ለማስታረቅ የሚያደርጉት ጥረት ድካም አለው። ገባሽ? ቶሎ አይታረቅልሽም ሰው እንዲህ አድርጋኝ እንዲህ ሆኖ ምናምን ይኖራሉ። ውስጥ ውስጡ አሁን እኮ በቦሌም ባቦ በዛም በዚህም ሆኖ ብቻ እነሱ ታርቀው ይምጡና የሚጠላቸውን ጥላት ሊለያዩ የሚፈልገው ጥላት እንዲጥሉ ነው የሚፈልገው። ነው አለ አገኘሽ፣ ዋናው አጀንዳው ነጥቡ እሱ ነው። በቃ እግዚአብሔር ብሎ እናንተ ከዜሮ ላታነሱኝ ያደርግልን አሜን። እግዚአብሔር ነው የምልሽ። ቀለበት እሰርላት። እንደ እሱ ያውቃል፣ እሷ ታውቃለች፣ ይችላል። እኛም ቤት ነው። ራሳቸው በራሳቸው ሰዓት ሲመጡ አሜን ብለን እንቀበላለን፣ እልል ብለን አጨብጭበን፣ በአካል ምንድን ልንገናኝ እንችላለን። እግዚአብሔር እንደፈቀደ እኛ ይመለከተል መውደድ አሁን። በኋላ ቀለበት እንዲያስርለት ቃል እንዲገባልን እንጠይቃለን። ኮሜንት ስር አራት ማለት እንደዚህ ያለው ብቻ። አሁንም ሰይጣን እንዳይገባ ይከልልልን፣ ይከልልልን። የምን ቀለበት ነው? አደረው ቀለበት ይደርሳል ለነሱ ልባት ተተማመነ። ቀለበት ምንም አይደለም ቀለበት ነው። አረ ልብ ይበልጣል፣ ልብ ይበልጣል። ቀለበቱ ረብን እኛ እንደዛ እንደዛ ፍቅር ሆኖ ይምጡልን ይዝናም ይሄዱ። ዛሬ ቪዲዮ ሰርቷል እንዴ? ዛሬ

አበሰይን ስበላ ምን እንደ ይላት አሁን ምን ብለሽ ይሻላል? ቢያንስ የዛሬው ይሻላል። ማርያምን ውሸት ነው የሚመስል ነው። እዚህ ጋር አስታውሪ ትንሽ ለውጥ አላት ከባለፈው። ይሄ የሆስፒታል

እኛ ኮስ ከምንወዳቸው ነው። ሌላ ነገር አይደለም። ምን ችግር አለው? እንወደድ መልካም ነው። ሰውን ጥሩ ነው። የፍቅርን ጥግት አይባታልሽ ጥላቻ ነው ማለት ደግሞ እነሱ እነሱ ነገ ጠዋት ሰላም ሆኖ ይመጣሉ። ከእግዚአብሔር ፍቃድ አንተ ነው ምን አልገባም። ልጁ ነው እኮ ስል አልገባም። ምናልባት አልተመቸው ይሆናል። አንቺ እንደዚህ እኔ ማርዬ ቤት እኮ አይቻታም